እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ ሁለት ነገሮችን እነግራችኋለሁኝ ማለት ነው። የመጀመሪያው እንግዲህ የተፈጥሮ መድኃኒት የሆነውን የቴምር ጥቅሞች፣ እንዴት የተፈጥሮ መድኃኒት ሊሆን ቻለ የሚለውን ጥቅሞቹን እነግራችኋለሁኝ። በተጨማሪም ደግሞ በሁለተኛ ደረጃ ቴምር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 አስተምሮ አሳውቆ ላለሁኝ ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ እመልስላችኋለሁኝ በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል ቴምር እርግጥ ነው የተፈጥሮ መድኃኒት ነው የተፈጥሮ መድኃኒት ሊባል የቻለበት አንዳንድ ምክንያቶችን ልንገራችሁ የመጀመሪያው ቴምር ተፈጥሯዊ የበርካታ ንጥረ ነገሮች ምንጭ ስለሆነ ነው ቴምር እንደ ቫይታሚን ቢ6 ያሉ ቫይታሚኖችን እንደ ፖታሲየም፣ ማግኒዥየም፣ ብረት ወይም ደግሞ አይረን ያሉ ማዕድናትን፣ ፋይበር እናም አንቲኦክሲዳንቶችን በውስጡ የያዘ ሲሆን እነዚህም ያለ ኬሚካል ሂደት በተፈጥሮ የተገኙ ናቸው። ብዙ መድኃኒቶች በአንድ ችግር ላይ ብቻ ሲያተኩሩ፣ ቴመር ሰውነታችሁ እንደ አንድ ሙሉ ስርዓት ይደግፈዋል ማለት ነው። ስለዚህ በበርካታ ንጥረ ነገሮች የበለጸገ ስለሆነ ሜዲስን ማለት ነው። ሁለተኛ የጎንዮሽ ጉዳትም የለውም፣ በልኩ ከበላችሁ ማለት ነው። አብዛኛዎቹ መድኃኒቶች እንደ የማቅለሽለሽ፣ ራስ ምታትና በመድኃኒቱ ጥገኛ መሆን ወዘተ የሚሉ ማስጠንቀቂያዎች ወይም ደግሞ የጎንዮሽ ጉዳቶች አሏቸው። በሌላ በኩል ደግሞ ቴምረን የምትጠቀሙ ከሆነ ከመጠን በላይ ካልበላችሁ በስተቀር ምንም አይነት የጎንዮሽ ጉዳቶችን አያስከትልባችሁም። ከልክ በላይ የምትመገቡ ከሆነ ግን እርግጥ ነው ጉዳት አለው። በመጠኑ ከሆነ ግን በጣም ብዙ ጥቅምን የሚሰጣችሁ ይሆናል። ሶስተኛ ደግሞ በተፈጥሮ በሽታ የመከላከል አቅምን ያሳድጋል። ቴምር እንደ ፍላቮኖይድ እና ካሮቲኖይድ ያሉ ውህዶችን የያዘ ሲሆን እነዚህም በሽታ የመከላከል ስርዓትን በተፈጥሮ ያጠናክራሉ። መድኃኒቶችን ግን የምትመለከቱ ከሆነ ብዙውን ጊዜ በሽታው ካጠቃችሁ በኋላ ምልክቶቻችሁን ያክማሉ። ቴምር ግን ተፈጥሯዊ የሆነ አስቀድሞ የበሽታ መከላከያዎችን በመገንባት በሽታን ለመከላከል ይረዳል ማለት ነው። አራተኛ ደግሞ የምግብ መፈጨትን እናም የአንጀት ጤናንም ያግዛል። በቴመር ውስጥ ያለው ከፍተኛ ፋይበር ጤናማ የምግብ መፈጨትን ያበረታታል፣ የሆድ ድርቀትን ይከላከላልና ጠቃሚ የአንጀት ባክቴሪያዎችንም ይደግፋል። ብዙ መድኃኒቶች ደግሞ የአንጀት ችግሮችን ለጊዜው ለመጠገን ወይም ደግሞ ለመፈወስ ይሞከራሉ። ነገር ግን ቴመር የረጅም ጊዜ የአንጀት ጤናን ለመጠበቅ ይረዳቸዋል ማለት ነው። በተፈጥሮ አምስተኛ ደግሞ ያለ ኬሚካል ኃይልን ይሰጣቸዋል ወይም ደግሞ ይጨምራል። ቴምር በተፈጥሯዊ ስኳርን እንደ ግሉኮስ፣ ፍሩክቶስ እናም ሱክሮስ አማካኝነት ፈጣንና ንጹህ የኃይል መጨመርን ይሰጣል። ከኃይል መጠጦች ወይም ደግሞ ከተዋሃዱ ተጨማሪዎች በተለየ ቴምር ጎጂ ኬሚካሎች ወይም ደግሞ ሰው ሰራሽ አነቃቂ ንጥረ ነገሮችን አይዝም። ፈጣን ኃይልን ለማግኘት ተፈጥሯዊ ውጤታማ የሆነ መንገድ ነው። ስድስተኛው የልብ ጤናንም ይደግፋል። ቴምር መጥፎ ኮሌስትሮልን ኤልዲኤልን ይቀንሳል፣ እንዲሁም የደም ግፊትን ለመቆጣጠር የሚረዳ ፖታሲየምንም ይዟል። ብዙ የልብ መድኃኒቶች ምልክቶችን ያስተዳድራሉ፣ ነገር ግን ቴምር በመደበኛነት ከተበላ በተፈጥሮ ችግሮችን ለመከላከል ይረዳል። ሰባተኛ የአእምሮ ጤናንናም ስሜትንም ያሻሽላል። ቴምር ሴሮቶኒንን የሚያሳድጉ እናም ኢንፍላሜሽንን የሚቀንሱ ተፈጥሯዊ ውህዶችን የያዘ ሲሆን እነዚህም የተሻለ ስሜትናም ለመንፈስ ጭንቀት የመጋለጥ እድልን ከመቀነስ ጋርም የተያያዙ ናቸው። ቴምር ተፈጥሯዊ ድጋፍን ይሰጣቸዋል። ስምንተኛ ጤናማ እርጅናንም ያበረታታል። ቴምር በውስጡ ባሉት አንቲኦክሲዳንቶች አማካኝነት የኦክሳይድ ውጥረትንናም የህዋስ ጉዳትን ይቀንሳል። ቆዳ፣ አንጎል እናም ሌሎች አካላት በበለጠ ጸጋ እንዲያረጁ ይረዳል ማለት ነው። ስለዚህ በእነዚህ ሁላ ጥቅሞቹ አማካኝነት ቴምር እንደ ተፈጥሮ መድኃኒት ይቆጠራል ማለት ነው። በተፈጥሮ ብዙ የጤና ችግሮች ሳይከሰቱ አስቀድሞ ለመከላከል እንዲሁም በርካታ ጥቅሞችን እንድታገኙ ይረዳችኋል። በሁለተኛ ደረጃ ደግሞ ቴምር ከፍተኛ የሆነ ስኳርን ይይዛል፣ ግን እንዴት ጤናማ ሊሆን እንደቻለ እነግራችኋለሁኝ። አንደኛ ቴምር ከፍተኛ መጠን ያለው ስኳርን ይዟል። አዎ፣ ግልጽ ነው። ቴምር በጣም ከፍተኛ መጠን ያለው የተፈጥሮ ስኳርን ይዟል፣ በዋነኛነት ጉልኮስ፣ ፍሩክቶስናም ሱክሮስን። እንዲያውም ከ60 እስከ 70 ፐርሰንት የሚሆነው የቴምር ይዘቱ ስኳር ነው። ለዚህ ነው በጣም ጣፋጭ የሚሆነው። ነገር ግን ሁሉም ስኳሮች በሰውነታች ላይ በሚያሳድሩት ተጽዕኖ እኩል አይደሉም። ሁሉም ስኳር መጥፎ አይደለም። ዋናው ነገር አውዱ ነው ማለት ነው። ቴምር ከስኳር ይዘቱ ይልቅ ሌሎች በርካታ ጠቃሚ ንጥረ ነገሮችንም ስለሚሰጥ የስኳር መጠኑ ብዙም ችግር አይፈጥርም፣ በጣም ከልክ በላይ እስካልተበላ ድረስ። ሁለተኛ ቴምር እንግዲህ ሙሉ ምግቦች ናቸው። ቴምር እንደ ከረሜላ ንጹህ የስኳር ምግቦች ብቻ አይደሉም። አሁን ለምሳሌ እንደ ከረሜላ ያሉ ጣፋጭ የሚበሉ ነገሮችን ብትጠቀሙ አንድና አንድ ስኳርም ብቻ ነው የምታገኙት። ሌላ ተፈጥሯዊ የሚጠቅማችሁ እንደ ቫይታሚኖች እንዲሁም ደግሞ እንደ ፋይበር ያሉ ንጥረ ነገሮችን በፍጹም አታገኙም። ቴምር ሙሉ ምግቦች ናቸው። ይህም ማለት ሙሉ በሙሉ ሌሎች ንጥረ ነገሮችንም ይዘዋል ማለት ነው። ለምሳሌ ፋይበር ነው። ቴምር እጅግ በጣም ከፍተኛ መጠን ያለው የአመጋገብ ፋይበር አለው። ቴምር በደማች ውስጥ የስኳር መፈጨትንና መሳብን ይቀንሳል። ይህም በተዘጋጁ ጣፋጮች ላይ የሚከሰተውን ከፍተኛ የስኳር መጠን መጨመርን ይከላከላል። ቴምር ብዙ ንጥረ ነገሮችንም ይዟል። ቴምር በፖታሲየም፣ ማግኒዥየም ቫይታሚን ቢ ሲክስ ብረት ወይም ደግሞ አይለን እና እንደ ፍላቮኖይድ፣ ካሮቲኖይድ እና ፊኖሊክ አሲድ ባሉ አንቲኦክሲዳንቶችም የተሞላ ነው። ቴምር ፋይቶኬሚካሎችንም ይዟል። እነዚህ ደግሞ ኢንፍላሜሽንን የሚቀንሱ የኦክሳይድ ውጥረትንም የሚዋጉ እናም የልብና የአንጎል ጤናን የሚደግፉ ተፈጥሯዊ የእጽዋት ውህዶች ናቸው። ሶስተኛ ምንም እንኳን ቴምር የስኳር ይዘት ቢኖረውም ቴምር ከዝቅተኛ እስከ መካከለኛ ግላይሲሚክ ኢንዴክስ አለው። በአይነቱ ላይ በመመስረት ብዙውን ጊዜ ከ35 እስከ 55 አካባቢ ግላይሲሚክ ኢንዴክስን ይይዛል ማለት ነው። ለማነጻጸር ያክል ነጭ ዳቦ ብትመገቡ ከሰባ በላይ ግላይሲሚክ ኢንዴክስ አለው። ከቴመር ይልቅ ከፍተኛ ጉዳት አለው ማለት ነው። ነጭ ዳቦ። ግላይሲሚክ ኢንዴክስ ማለት አንድ ምግብ በደማችሁ ውስጥ ያለውን የስኳር መጠን በምን ያክል ፍጥነት እንደሚያሳድግ የሚለካ ነው። ዝቅተኛ ግላይሲሚክ ኢንዴክስ ማለት ቀስ በቀስና በተረጋጋ ሁኔታ የደማችሁን የስኳር መጠን ይለቃል ወይም ደግሞ ይጨምራል ማለት ነው። ከፍተኛ ግላይሲሚክ ኢንዴክስ ማለት ፈጣንና ከፍተኛ የስኳር መጠንን በደማችን ውስጥ ይጨምራል ማለት ነው። ስለዚህ ከፍተኛ ግላይሲሚክ ኢንዴክስ ያላቸው ምግቦች በፍጥነት የደማችንን የስኳር መጠን ይጨምራሉ ማለት ነው። ያ ደግሞ ጎጂ ነው። ቴምር እንግዲህ ከዝቅተኛ እስከ መካከለኛ ግላይሲሚክ ኢንዴክስ አለው። ለፋይበር እናም ለተፈጥሯዊ አወቃቀሩ ምስጋና ይግባውና ቴምር ከተጣራ የስኳር ምርቶች ጋር ሲነጻጸር በጣም ያነሰ የስኳር መጠን ወይም ደግሞ የግሉኮስ መጠናችን እንዲጨምር ያደርጋል ማለት ነው። ምክንያቱም በፋይበር ይዘቱ አማካኝነት፣ አራተኛ ሜታቦሊካዊ ተጽዕኖ አለው። ያ ማለት ሜታቦሊዝምንም ይደግፋል ማለት ነው። ሰውነታችን ከተፈጥሯዊ ስኳር ፈጣን ኃይልን ያገኛል። ለአካል ብቃት እንቅስቃሴ፣ ለአንጎል ምግብ፣ ለጾም እረፍትም ጥሩ ነው። ፋይበርናም ንጥረ ነገሮች ያንን ኃይል ያስተካክላሉ። አንቲ ኦክሲዳንቶች ደግሞ ሴሎችን ከጉዳት ለመጠበቅ ይረዳሉ። እንደ የልብ በሽታ፣ የስኳር በሽታ እናም አንዳንድ የካንሰር አይነቶች ያሉ ስር የሰደዱ በሽታዎች የመጋለጥ እድልንም ይቀንሳሉ። ማዕድኖቻቸው ደግሞ እንደ ፖታሲየም እና ማግኒዥየም ያሉ የጡንቻ ተግባርን፣ የደም ግፊት መቆጣጠርንና የነርቭ ጤናንም ይደግፋሉ። ስለዚህ ቴምርን መመገብ መጠኑን ከተጠነቀቃችሁ ወይም ደግሞ ከመጠናችሁ ሜታቦሊዝምንም ሊደግፍ ይችላል እንጂ በፍጹም አያበላሸውም። አምስተኛ ታዲያ የመጠን ቁጥጥር አሁንም አስፈላጊ ነው። በልኩ መሆን መቻል አለበት። በካሎሪ ጥቅጥቅ ያለ ስለሆነ በአንድ ጊዜ አሁን ለምሳሌ ብዙ ቴምርን መመገብ የደም ስኳራችሁን፣ ክብደታችሁን ወይም ደግሞ የኃይል ሚዛናችሁን እየተከታተላችሁ ከሆነ ጥሩ ሀሳብ አይደለም። ልክን ወይም ደግሞ መጠንን ማወቅ ቁልፍ ነው። ጥቂት ቴምር በቀን ከሁለት እስከ አራት ቴምርን መመገብ በጣም ጤናማ ሊሆን ይችላል። በአንድ ጊዜ ግን አስርና ሀያ ቴምርን መብላት ግን ሚዛናዊ አይደለም። ጉዳቶችን ሊያስከትልባችሁ ይችላል። የደማችን የስኳር መጠን ሊጨምረው ይችላል። በጊዜ ሂደት የክብደት መጨመርንም ሊያስከትልባችሁ ይችላል ማለት ነው። ስለዚህ በመጠኑ መመገብ አለባችሁ። በአጠቃላይ ቴምር ጤናማ ናቸው፣ ምክንያቱም ፋይበር፣ ማዕድናትና አንቲኦክሲዳንቶችን ይዛሉ። በቀስታ በሰውነታችን ይዋሃዳሉ። አንቲ ኢንፍላማቶሪ ባህሪያት አላቸው። ኢንፍላሜሽንን ይከላከላሉ። ሙሉ እናም ያልተዘጋጁ ናቸው። በተፈጥሮ የምናገኛቸው ናቸው። ጣፋጭ ቢሆንም እንኳን ከከረሜላ ወይም ከተጣራ ስኳር በተለየ መልኩ ሰውነታችንን ይመግባል ማለት ነው። ስለዚህ ቴምር እጅግ በጣም ድንቅ የሆነ ተፈጥሯዊ ፍሬ ነው ማለት ነው። ስለዚህ በቀን በመጠኑ ቴምርን ብትጠቀሙ በርካታ ጥቅሞችን የምታገኙ ይሆናል። ቴምር በተፈጥሯዊ ስኳር እጅግ በጣም ጥቅጥቅ ያለ ቢሆንም እንደ ሌሎች በስኳር ከበለጸጉ ምግቦች ጋር ሲነጻጸር በደማችን ውስጥ ያለውን የስኳር መጠን በፍጥነት አይጨምርም። ምክንያቱም የተፈጥሮ የራሱ ከፍተኛ የሆነ የፋይበር ይዘት ስላለው በሰውነታችን በቀስታ ስለሚዋሃድ ማለት ነው።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 እስከምንገናኝ እኔንም እናንትንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻውቻው